የአክሱም ኃያልነት በደቡብ አረቢያ በቀይ ባህር ጠረፍ ላይ በዛሬዎቹ የመንና ኤደን ምድር አካባቢ አረቢያን ፌሊክስ ማለትም እድለኛዋ አረቢያ ተብሎ በሚጠራው ደቡባዊ ክፍል አስደናቂ የሆኑ የከተማ መንግስት ስልጣኔዎች ያበቡበት ዘመን ነበር። ከክርስቶስ ልደት በፊት በአንደኛው መቶ ክፍለ ዘመን ውስጥ በዚህ አካባቢ ከፍ ካለ የኢኮኖሚያዊ ፖለቲካዊና ባህላዊ ብልጽግና ደረጃ ላይ የደረሱ ለበላይነት እርስ በርሳቸው የሚታገሉ ማይን፣ ካታባን፣ ሳባና ሀድራሙት የተባሉ መንግስታትም ነበሩ። ፍክክራቸው በጊዜው ለነበረው የፖለቲካዊና ኢኮኖሚያዊ ችግሮች የሚቀሰቅስም ነበር። ለዕድለኛይቱ አረቢያን ፊሊክስ የሀብትና የተደላደለ ኑሮ መሰረት የሆነው በአንድ በኩል የዳበረ የእርሻ ክፍለ ኢኮኖሚ መኖሩ በሌላ በኩል ደግሞ ከእነዚህ አገሮች የሚመጣው ሰፊ አህጉር አቀፍ ንግድም ነው። ከሰሜን የሚመጣው ዋናው የንግድ ጎዳና የአራቱን ሀገሮች ግዛት አቋርጦ የሚያልፍ እንደመሆኑ የበላይነቱን የያዘ መንግስት እንዳለ የቀበሌው ንግድን ይቆጣጠራል ማለትም ነው። እና እናማ ሳባ ለረጅም ጊዜ የበላይነቱን ይዛ ቆይታለች። ለሀገሪቱ የተደላደለ ትዳርና ብልጽግና ዋስትና የሆኑ አንድ ባስደናቂ ጥበብ የተሰራ ታላቅ ሐውልት መሳቢያ ቀንበርና የሰፋፊ መስኖች ሰንሰለትም ነበሩ። እነዚህ ቅሪቶች እስካሁንም ድረስ በሳባ ዋና ከተማ ማሪብ ላይ ይገኛሉ። እንደዚሁም በዚሁ ስፍራ በአሸዋው በረሃ ላይ ያን ጊዜ ለነበረው ከፍ ያለ የምንድስና ደረጃ ምስክር የሆኑ የሳባዊ ጽሑፍ ቅርጾች፣ ትናንሽ ሐውልቶችና ቅርጻ ቅርጾች ከጠጠር የታነጹ የአብያተ መቅደሶች፣ የአብያተ መንግሥትና የማማዎች ፍርስራሾች በቁፋሮም ተገኝተዋል። በመጀመሪያ ሙካሪብ የተሰኙ የሳባ ገዢዎች መንግስታዊና ሃይማኖታዊ ስልጣንን አጣምረው የያዙ መሪዎች ነበሩ። ኋላ ኋላ በአምስተኛውና በአራተኛው መቶ ዓመት ዓመተ ዓለም ላይ ስልጣኑ ዓለማዊ ሆነ። የሳባ መንግስት የንግድ አማካኝነት ወደ አፍሪካ አህጉር መስፋፋት የጀመረው በዚህን ወቅት ሳይሆንም አይቀርም። እንደዚሁም ሳባውያን ነጋዴዎችና መንደር ቆርቋሪዎች ቀይ ባህርን ተሻግረው ማዶ ባለው ቀበሌ ላይ መስፈር የሚጀምሩት በዚህን ወቅት ነው። ይኸው ከአረቢያ ወደ ዛሬቱ ኢትዮጵያ ጠረፍ የሚደረገው ፍልሰት ቀስ በቀስ የማያቋርጥ ንቅናቄ ሆኖም ይቀጥላል። በአንደኛው መቶ ዓመተ ዓለም ውስጥ በትላልቅና በትናንሽ ስብስቦች እየሆኑ የዳበረ የቴክኒካዊና መንፈሳዊ ስልጣኔያቸውን ይዘው የመጡት እነዚህ የደቡብ አረቢያ ሰፋሪዎች በአይነቱ በአፍሪካ አህጉር ብቸኛ ለሆነው ራሱን ችሎ ላቆጠቆጠው የኢትዮጵያ ስልጣኔ መሠረተ ድንጋይን ጣሉ። ኢትዮጵያ ከእስልምና በፊት የነበረውን የአረብ ዓለም ስልጣኔ በሚወክሉት በእነዚህ መስራቾች አማካኝነት ከሰማዊው ስልጣኔ ጋር የምትተሳሰር ሲሆን ይህ ስልጣኔ በስፍራው ከነበረው ኩሳዊ ወይም ኩሽ ህዝቦች አፍሪካዊ ስልጣኔ ጋርም ተቀላቅሏል። ቀስ በቀስ ግን ባለማቋረጥ የገባው የደቡብ አረቢያ ህዝብ ቁጥር እየበዛ ሲሄድ በአፍሪካዋ አህጉር የባህር ጠረፍ ላይ እየተሰባሰበ በመንደር መኖር ከጀመረ በኋላ ባህርማዶ ከሚገኘው እናት ሀገሩ ጋር ትብብር፣ የንግድ ትስስር ይመሰርታል። የአፍሪካዋ አህጉር በዚያ ጊዜ በጣም ተፈላጊ የነበሩ እንደ ዝሆን ጥርስ፣ ቅመማ ቅመምና የሙጫ ተክሎችን የመሳሰሉ ሸቀጣ ሸቀጦችን ላኪም ነበር። የደቡብ አረቢያ መንግስታት የንግድ ስፋት ቀይ ባህርን ጨምሮ ከዛንዚባር እስከ ህንድ የተዘረጋውን ትልቅ ቀበሌ ያቀፈ ነበር። እነዚህ በዛሬቱ የኤርትራ ጠረፎች ላይ የሰፈሩ ነጋዴዎችና መንደርተኞች ለአረቢያ መንግስታት አላማዎች ጠቃሚም ነበሩ። የአፍሪካው የቀይ ባህር ጠረፍ ሰፋሪዎች በዚያኛው ማዶ ከሚገኙት መንግስታት በተለይም ከሳባ ጋር ፍጹማዊ በሆነ መንገድ በተዋሃደ የጋራ ጥቅምና ትስስር ለረጅም ጊዜም አብረው ኖሯል። ወደዚህኛው ጠረፍ ሲሻገሩ ቋንቋቸውንና ጽሁፋቸውን ማህበራዊ አደረጃጀታቸውንና ሃይማኖቶቻቸውን እንዲሁም ስነጥበባዊ ዕውቀታቸውን ይዘው ነው የመጡት። በዚህ አኳን በአፍሪካ ምድር ላይ በእናት ሀገሩ በደቡብ አረቢያ ስልጣኔ አምሳያ የሚኖር አንድ አይነት ህዝብም ተፈጠረ። መኖሪያውም በአማካኙ በዛሬዎቹ የኤርትራና የትግራይ አውራጃዎች ላይ ነበር። ከአምስተኛው እስከ አንደኛው መቶ ዓመት ዓለም አካባቢ ድረስ ያለው ጊዜ ከደቡብ አረቢያ ፈልሶ የመጣው ህዝብ ከእናት አገሩ ጋር ያለውን ጥብቅ ትስስር ጠብቆ ከአፍሪካ ምድር ጋር መዋሃድ እና ድርጅታዊና ኢኮኖሚያዊ አቋሙን ማጠናከር የጀመረበት ወቅትም ነበር በአፍሪካ ምድር ላይ የተገኙት ጥቂት የሳባዊ ጽሁፍ ርዝራዦች በዚያን ወቅት ከቀይ ባህር ግራና ቀኝ የነበረው ስልጣኔ በአይነቱ አንድ እንደነበረ ማረጋገጫም ናቸው። መቀሌ መቀሌ ላይ በተገኘ አንድ የድንጋይ ላይ ጽሁፍ የሳባ የሃይማኖታዊና ዓለማዊ ገዢዎች ይጠሩበት የነበረ ሙካሪብ የሚለው የማረግ ስም ተጠቅሶ ይገኛል። በበሬ አምሳል ተቀርጾ በአረቢያ በስፋት ይታወቅ የነበረው አልማካ ወይም ኢልሙክ የተሰኘ የጨረቃን አምላክ በአፍሪካ ምድር ከዋና ዋናዎቹ ዝነኛ ማልክት አንዱም ነበር። አጋሜ ውስጥ ለዚህ ጣዖት የቆመ ቤተ ቁርባን ሐውልቲ መላዞ ላይ ደግሞ ቤተ መቅደሱም ተገኝቷል። ያ ላይ በቁፋሩ የተገኙ ሐውልቶች በሳባ ዘመነ መንግስት በዚህ ስፍራ አንድ ዋና የሃይማኖታዊ ማዕከል ይገኝ እንደነበር የሚያመለክቱ ናቸው። ያ ላይ ምንም ያህል ያልተበላሸ የሚያምር ቤተ መቅደስ፣ የግድግዳ ስዕሎች፣ የቁርባን ገበታዎች፣ ከጥርብ ድንጋይ የተሰራ የመቃብር ሐውልት ስብርባሪዎችና የሐውልት ላይ ጽሑፎች ተገኝተዋል። እነዚህ ሁሉ ቅርሶች ትክክለኛ የደቡብ አረቢያ ስነ ጥበብ ገጽታዎችም ናቸው ግን ግን በቁፋሮ የተገኙት ቅሪቶች ብቻ አይደሉም የዚህ ስልጣኔ ምንነትን የሚያረጋግጡት ሰፋሪዎቹ ለቆረቆሯቸው ከተሞች በሀገራቸው የሚታወቁ ስያሜዎችን ሰጥተዋቸዋል እስካሁንም ድረስ ያለው የሰራዌ ወይም ሰራዬ ከተማ ስያሜ ለዚህ አንድ ምሳሌም ነው እንደዚሁም የሀገሪቱ መታወቂያ የሆነው አቢሲኒያ የሚለው ስያሜ በአረብ ከሚታወቅ ሀበሻት ከተባለ የነገድ ስም የመጣ ነው። በተመሳሳይ ግዝ የተሰኘው ጥንታዊ የኢትዮጵያ ቋንቋ የአጋዚ ከተባለ የሕዝብ ስም የተገኘ ነው። ሌሎችም እንደዚህ ያሉ የዚያን ጊዜ የቀይ ባህር ግራና ቀኝ ባለው አገር ይሰራባቸው የነበሩ ብዙ ቃላትና ስያሜዎችም አሉ። በአንደኛው መቶ ዓመተ ምህረት ገደማ ላይ በዛሬቱ ኢትዮጵያ ሰሜናዊ ክፍል ከአረቢያ የመጡ ሰፋሪዎች የፈጠሩት ልክ በእናት አገራቸው አምሳያ የተደራጀ አንድ ጠቅላይ ግዛት ነበር። ከክርስቶስ ልደት በፊት አያሌ ምዕተ ዓመታት ቀደም ብሎ ባለው ጊዜ ውስጥ የሚወድቀው ይህ ጠቅላይ ግዛት የተመሰረተበት ወቅት የሳባዊ ዘመን ተብሎም ይታወቃል። ሰፋሪዎቹ በአዲሱ አገር ውስጥ ቀስ በቀስ ድርጅታዊ ጥንካሬ ያገኙትና እንደ አይቀሬነቱም በስፍራው ያለው ኩሻዊ ሕዝብና ስልጣኔን ከውጪ ከጎረፈው የሴማዊው ጋር መቀላቀል የሚጀምረው በዚህን ወቅት ሲሆን የመጤዎቹ ቴክኒካዊ ባህላዊ ስልጣኔ ደረጃ ከዚህኛው ከፍ ያለ ስለነበር በሁደቱ ሂደት ላይ የበላይነቱን ሚና ተጫውቷል፣ ይሉናል የኢትዮጵያ ታሪክ የሚለው መጽሐፍ አንድሬዝ ባርትኒስኪና ዮአና ማንቴል ኒችኮ በጻፉት ላይ መጽሐፍ ውስጥ አለማየው አበበ በተረጎመው ላይ። ሙሉውን መጽሐፍ ከፈለጋችሁት እዚሁ ቻናል ላይ ታገኛላችሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉን። እናመሰግናለን። እንቀጥላለን።